ሶመቀን አባባበር ሰላም ጤና ይስጥልን ውድ የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? እኛ ያለን እግዚአብሔር ይመስገን። ሰላማችን ባላችሁበት ሰላምታችን ይድረሳችሁ ላለው የእኛ ውድ ቤተሰቦች የመለኛው ቲዩብ ተከታዮች እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ አማን። ሰላማችሁ ባላችሁበት ብዝት ብዝት በዝት ይበልን። ያው ተናፍቃችኋል፣ በጣም የተናፈቃችሁት። ያው እንግዲህ ለድምጼ በጣም ይቅርታ ጠይቃለሁ፣ ትንሽ ጉንፋን ነገር ይዞኛል። ለዛም በጣም ይቅርታ ጠይቃለሁ። ያው ስለጠፋን በዛው እንዳንረሳ ነው ዛሬ መጣሁት። ትንሽ ጉንፋን ይዞኛል፣ ለድምጼ በጣም እጅግ በጣም ይቅርታ እላለሁ። ያው ዛሬ ትንሽ በአዲስ ነገር መጥቻለሁ። ምንድን ነው? ዛሬ የመጣሁት መሌ ባለቤቴ እንትን ማታ ቅዠት እያስቸገረው ነው። ማታ እንዳጋጣሚ ከስራ ደክሞት መቶ ከልጁ ጋር ነው ያደረው። ትንሽ ቅዠት በቃ ሲቃዥ ነው ያደረው እላቸዋለሁ። እና ለዛ አማክሬ ሰውን አማክሬ የማዘራጎት እዛ ገጠር አካባቢ ያለ ምንድነው፣ ምንድነው ባለቤቴ ቅዠት ማታ አንድቾ ነው ያደረው ብዬ ነግሬያቸው መድኃኒት ልከውልኛል የባህል መድኃኒት እሱን ደግሞ አብረን የምናጥነው ይሆናል። ይሄው አዘጋጅቻለሁ ሁሉ ነገር አዘጋጅቻለሁ። የሚታጠንበትንም ይኸው ማጭሻ አዘጋጅቻለሁ። መድኃኒቱን ያው በእናንተ ፊት በእናንተ በእናንተ ፊት ላጥነው ፈልጌ አለ ያው ይታጠንልኝ ይሆናል አቅም ያው የምናጥነው ነው ሲታጠን የሚያሳየው ነገር ለእናንተ ለማሳየት ፈልጌ ነው እና የምንወዳችሁ የምናከብራችሁ ቤተሰቦች አበረታቱን፣ ሼር ላይ ኮሜንት እያረጋችሁ አበረታቱን አበረታቱናለው። ይህን ቤተሰብ ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ ያደረጋችሁ ቤተሰቡ ነው እንላለው። ለምትሰጡን ድጋፍ እጅግ በጣም እናመሰግናለን። እንወዳቸዋለን ላለው። ያው ይህን አጋጣሚ የምጠቀመው ያው መሌ ከስራ ሲመጣ ነው፣ ማታ አንድ አጋጣሚ ሆኖ ከስራ መጥቶ እዚህ ነው ያደረው። ደውዬለታለው፣ ይመጣል አሁን ይመጣል እና በቃ ሲመጣ እናጥነዋለን ማለት ነው። በቃ በቃ እና በቃ እስከ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ቤተሰቡን እንላለው። አበረታቱን። በጣም ነው የምንወዳችሁ እጅግ በጣም ነው የምናከብራችሁ። የጨረቃዎች ፋሚሊ የመለኛው ቲዩብ ተከታዮች እጅግ በጣም እናመሰግናለን፣ መሰግናለሁ። በቃ እንወዳቸዋለን። አበረታቱን። 50000 ሊገባ ይሆን ግሬ እያለ ነው የሙሉት በዚህ በዚህ እንደምትሞት ደሞ ባለሙሉ ሙሉ ተስፋ ነን። ያው በቃ እንወዳቸዋለን። ከዚህ በላይ ምን በቃ አጥነው አለው አጥነውና ሀምሳ ሺህ ያስገቡን እላለሁ እንደምታስገቡን ባለሙሉ ተስፋ ነን። በቃ ፈጣሪ ሀገራችን ሰላም ያደርግልን። ሰላም ሁንልን። እንወዳችኋለን እንጂ በጣም ነው የምናከብራችሁ። በቃ ላጥነው ነው የሚለፈልፈው ነገር አለ። ለምን እንደሚለፈልፍም በዚህ አጫጭሽ ያስወጣለታለሁ። የሚያጭሰው የሚያስጨንቀውን ጨሰስ አድርጌ በደንብ ፍጥን አደርገውና ጡን ላይ በላይ ላይ በላይ ይኸው የሚታጠንበት በዚህ ፍን አደርገውና ማለት ነው የፍጥኛ ስሬ ማለት ነው። የለፈለፈውን ሁሉ እርግፍ ነው የሚያደርገው መድኃኒቱ። የባህል መድኃኒት ነው ያመጣውለት። ደርሻለው። ስዳለት እየደርስ ነው የመጣው ካ በቃ መጥቻለሁ መጥቻለሁ ብለህ መጥቻለሁ መጥቻለሁ ብለህ ማታ ምንድን ነው ግን

ምን ሆኜ ምን ሆኜ ማለት እየለፈለፍክ ነበረ እንድቹ። በቃ ትራገጣለ፣ ትራገጣለ ሰላምዬ ሰላምዬ ሰላምዬ ሰላምዬ ሰላምዬ ትላለህ። እንደ አሁን ሰዓቱ እንዳይጠፋብኝ። እኔማ ቁጭ አላልኩም እኮ ዛሬ። ቁጭ አላልኩም እና ምን አልሽኝ? ቁጭ አላልኩም እኔ እኮ ማታ እንድቹ እንድቹ ነው ያደርኩት። አጎቴ ከዛ ለአጎቴ እደወልኩለት አጎቴ መላ የለኝ መላ የለኝ፣ ባለቤቴ የሆነ ቡዳ በልቶብኛል። እንዲችው ነው ያደረው። የሆነ ነገር ነው የበላብኝ። የሆነችው አልትወስድብ ነው መሰለኝ፣ ቶሎ ነገር መላመልልኝ። አልትዘመድ ያለው ወይ ዘመድ ያለው፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። አምንደ የሚባለው አመድ ከዘመዱ አመድ ከምኑ ነው የሚባለው? ሰው ከዘመዱ

አለብክ አለብኝ በርሶ መጨን አባባ በርሶ መጨን በርሶ መጀን አባ ቁጭ በል አለብክ ማለት ነው እ

በራብ ለቅሜ ነው ምንድነው? ዝም ብሎ ጨጥ ቅጠላ ቅጠል ምን ነው እባክህ። በራብ ላይ ነው የለቀሙት፣ ጌታ ጌታም በራብ ላይ ለቀሙ። በራብ ኖርማል ነው፣ ምን ችግር የለው ዋ የምርኩ ማተያ ቃዥክ ነበር። አላቃዥም ነው እሱኝ። ማተያ አረ እባክህ እንደምን ልትቃዥ እኮ ነው። የቤተሰቦችህን አጠንኩላችሁ ያለው ሁሉ ነው የወጣው። ሰላም ሰላም፣ የተከበራችሁ የተወደዳችሁ የኛ ቤት ሰዎች እንደምን ናችሁ? ሰላማችሁ በዘት ይባልኝ። እንግዲህ እፍን አድርጎ ነው የመጣሁት። ኖርማል ማለት ነው። ለግቅ ያለው ብሏል። ለግቅ ያለው ቤተሰብ በእርሶ መጀን ምናምን ስትለኝ እኔ ከፈጣሪ ውጭ መጀን የሚባል ታሪክ አላውቅም። እንግዲህ እንደማታደርጊውም አውቃለሁ። አንቺ ሆነም ቀረገ ቃቃጅቶኝም አቅም ታገያለሽ። ምን ነው እጣን ምናምን ታመጫለሽ ለፋኒ ስለሆነ ችግር የለውም። እንግዲህ ጠፍተናል፣ ያው ስለጠፋን እሷም እንትን ማለት አለብን ብላ ነው መስራት አለብን ብላ ነው የመጣችው ዛሬ ማለት ነው መሰለኝ። እኔ በጣም ቆይቻለሁ። ከክርስትና በኋላ ቪዲዮ አልሰራውም። የት ነበርኩኝ? ከክርስትና በኋላ ብዙ ስራ ነበረ ስራ። ስለዚህ ዛሬ የሆነ በራሴ ችግር ምክንያት ስራ ዛሬ እንትን ብዬ መምጣቴን ራሱ አውቅ እንትን ብላለች። ማታም እዚህ አድር ያለው አለመሄድንም ነግሬያታለሁ። በቃ ለዛ ይሄ ነገር እንትን ብላኛለች። ቴንኪ ዩ ምነት ያው ቴንኪ ዩ። እንኳን ስለ ፕራንኮ አይደለም አስጀምራኛለች ማለት ነው። ይሄ ነገር ሲበራ ራሱ ቆም ማወቅ ነበር። ምን ሲበራኒ ስልክ ይሁን እኮ ስልክ ይሁን ቻርጅ እየደረሰ ነው። ስለዚህ ቤተሰብ ጠርተናል። ቤተሰቦቻችን ሰቦቻችን ሰብስክራይብ አላረጋችሁ ሰብስክራይብ ያደረጋችሁ ደግሞ ቪዲዮዎቻችንን እየተከታተላችሁ ላይክ ሼር፣ ኮሜንት እየሰጣችሁ ያው በእናንተ ብርታት ነው እዚህ የደረስነው። ከዚህ በኋላ ደግሞ ጥሩ ቦታ እንደምንደርስ በእናንተ ተስፋ አለኝ ማለት ነው። አመሰግናለሁ። ቴንክ ዩ ቤተሰብ እንወዳችኋለን። ሰላም።